ቅዱስና ጻዲቅ ጻዲቅ በሰማይና በምድር እየተፈራ እግዚአብሔር ሀያል እግዚአብሔር ጻዲቅ እግዚአብሔር ብርቱ እግዚአብሔር ጉልበታም እናመሰግናለን። ስለ ዛሬው ቀን ስለ ዛሬው ማለዳ እንደ ቸርነት ብዛት እንደ ምሕረት ብዛት እንደ ጥበቃ ዛሬ ማየት ችለናል። እግዚአብሔር ሆይ እናመሰግናለን በሕይወታችን ላይ እግዚአብሔር አምላካችን ሆይ ቀንን የምሰጥ እድሜን የምሰጥ አንተ ነህ። ማንም በብቃቱ እግዚአብሔር አምላክ የማድረግ የሚችለው ነገር አይደለም። እግዚአብሔር አምላኬ ሰው ተጨንቆ ቁመት ላይ ስንዝር መጨመር እንደማይችል ሰው ተጨንቆ እግዚአብሔር አምላኬና መድኃኒቴ ሆይ ለልካ አንድ ቀን ወደ ሌላ ቀን መሻገር አይችልም። ነገር ግን ያንተ ምሕረት ይበዛል። ያንተ ቸርነት ያንተን ፍቅር ያወቀ እግዚአብሔር አምላኬ ሆይ በአንተ ምሕረት በአንተ ቸርነት እግዚአብሔር አምላኬ ወይ ትላንትን አልፎ ወደ ዛሬ ደርሰዋል። አምናን አልፎ እግዚአብሔር አምላኬ ዘንድሮ ላይ ደርሰዋል። አምላኬ ክብር ምስጋና ላንተ ይሁን፣ ምስጋና ይገባል አምላካችን። እግዚአብሔር አምላኬ ጥቂት የሚባል ነገር ትንሽ የሚባል ነገር የለም። ሁሉም በአቅም በገንዘብ በጥበብ በእውቀት የሚሆን ነገር አይደለም። እግዚአብሔር አምላኪ ሆይ ውሎ ማደር እግዚአብሔር አምላኪ በገንዘብ አይቻልም፣ በአቅማችን በጥበባችን አንችልም። ምክንያቱም እስትንፋሳችን ያለው ባንተ እጅ ላይ ነው። እግዚአብሔር ስንፋሳችንን ልታቋርጥም ልትቀጥልም የምትችለው አንተነ። እያንዳንዱ ቀን እግዚአብሔር አምላኬ የምሰጠን እያንዳንዷ ቀን ለእኛ አዳዲስ እድሎች ናቸው። እግዚአብሔር አምላኬ ሆይ በሰጠን ቀን ደግሞ እግዚአብሔር አምላኬ ሆይ አንተን እንድናከብር፣ ለአንተ ፈቃድ ደግሞ እንድንኖር፣ ለአንተ ሀሳብ እንድንኖር፣ አንተ የወደድከውን እንድንወድ፣ አንተ የጠላኸውን እንድንጠላ እንደ ቃሌ በመኖር እግዚአብሔር አምላክ ሆይ ፈቃደን ሐሳብን እግዚአብሔር አምላክ እንድንፈጽም እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ርዳን። አምላክ ሆይ ቀኖች ክፎች ናቸውና ዘመኑን ዋጁ ተብሎ እንደተጻፈ እግዚአብሔር አምላክ ሆይ እግዚአብሔር አምላክ ሆይ እኛ ካልተ ካልገዛ ነው እግዚአብሔር አምላክ ሆይ እኛ ካልዋጀ ነው እግዚአብሔር አምላክ ሆይ እግዚአብሔር እንደ ፈቃድ እንዳሳበ ካልተመላለስንበት ቀኖች ክፎች ናቸው ምክንያቱም በዓለም ያለው ሁሉ እግዚአብሔር አምላኬ ወይ ክፉ ነውና እግዚአብሔር አምላኬ ምክንያቱም ይህ ዓለም በክፉ ተይዟል ተብሎ በቃል እንደተጻፈ በጨለማው በተያዘ በአጋንንት በክፉ መናፍስ በርኩሳም መናፍስ በዲያብሎስ ቁጥጥር ስር ባለች ዓለም ላይ እግዚአብሔር አምላኬ እኛ የብርሃን ልጆች ሆነን የምንኖረው በአንተ ምሕረት፣ በአንተ ብቃት፣ በአንተ ጸጋ ነውና እግዚአብሔር አምላኬና መድኃኒቴ ወይ በክፉ ዓለም ላይ እግዚአብሔር አምላክ በዛሬው ቀን በክፉ ቀን ውስጥ እግዚአብሔር አምላክ እኛ ግን መልካም ሆኖልን እግዚአብሔር አምላክ የብርሃን ልጆች ስለሆንን ብርሃንም በጨለማ ላይ ስለሚያበራ ብርሃን ጨለማን ስለሚያሸንፍ ጨለማ ብርሃንን ስለማያሸንፍ እግዚአብሔር አሸናፊዎች ሆነን እንድንውል ስለምትረዳን ደግሞም ከእኛ ጋር ስላለ እግዚአብሔር ወይ እናመሰግናል በነገር ሁሉ እግዚአብሔር አምላኬ ማስተዋልና ጥበብን አብዛለን። እግዚአብሔር አምላኬ ክፉን የሚያሸንፈው እግዚአብሔር አምላኬ በውስጣችን የተቀመጠው ጽድቅ፣ በውስጣችን ያለው መዳን፣ በውስጣችን ያለ መንፈስ ቅዱስ፣ በውስጣችን ያለ እምነት ነውና፣ በጌታ በኢየሱስ ክርስቶስም በዚህ እምነትና በዚህ ጸጋ የቀኑን ክፋት የቀኑን አጋንንት ትቀድ የጨለማውን ምክር ሁሉ እናፈርሳለን። በጌታ በኢየሱስ ክርስቶስ ስም ይፍረስ። ባንደበታችን፣ በአሳባችን፣ በመግባት በመውጣት፣ በአካሄዳችን ካይዳችን ሁሉ እግዚአብሔር አምላኬ የቀኑን ክፋት የምናሸንፍበት እግዚአብሔር አምላኬ የዓለሙን ጨለማ የዲያብሎስን ሸንገላ የምናሸንፍበትን አቅም በኢየሱስ ክርስቶስ ስም እግዚአብሔሮ አብዛለ እግዚአብሔር አምላኬ በሁለንተናችን እግዚአብሔር አምላኬ አንተን ለብሰን መንፈስ ቅዱስን ለብሰን ጽድቅን ለብሰን ኃይልን ለብሰን እግዚአብሔር አምላኬ በድል እንድንወጣ በድል እንድንገባ በኢየሱስ ክርስቶስ ይመርዳል። በመግባት በመውጣታችን በሞጌስና በማስፈራት የጨለማውን ዓለም በማሸበር እግዚአብሔር አምላኬ በጽድቅና በእውነት መንፈስ እግዚአብሔር አምላኬ በጉልበት በኃይል እንድንገለጥ በጌታ በኢየሱስ ክርስቶስ ምእርዳል። ክፉ እንጠየፍ። እምቢ የምንል የናከውን ሁሉ የምንግበት ጸጋ አብዝቶ በኢየሱስ ክርስቶስም በውስጣችን እንዲበዛ በኢየሱስ ክርስቶስም እግዚአብሔር ያንተን እንለምናለን። ጽድቅ ከአንተ ዘንድ ነው፣ ሰው በኃይሉ አይበረታም ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የጽድቅ መንፈስ የኃይል መንፈስ የመታጠቅ መንፈስ በኢየሱስም ድል መሺ ድል ነሺ አሸናፊ ጦረኛ መንፈስ እግዚአብሔር በኢየሱስ ክርስቶስም በውስጣችን እየብዛ በኢየሱስም በከፍታ የምንሄድበት በድል በአሸናፍነት የምንሄድበትን ጸጋ ስለምታበዛልን እግዚአብሔር እናመሰግናለን። የተጨነቁ ሰላማቸው እየብዛ ያዘኑ መጽናናት ይሆንላቸው። እግዚአብሔር አምላክ የታመሙ በኢየሱስ ክርስቶስም ፈውስ ይሆንላቸው። በስደት ላሉ ሰላም ይብዛላቸው፣ ሞገስ ይብዛላቸው፣ ማጽናናት ይብዛላቸው። ረፍት ዛላቸው እግዚአብሔር ስለ ነገር እግዚአብሔር እናመሰግናለን። ኃይል፣ ክብር፣ ምስጋና፣ ታላቅነት፣ ገናናነት በኢየሱስ ክርስቶስ ስም ብቻ ልመናችንን፣ ጸሎታችን፣ ምስጋናችን በፊት ስለቀረበ ስለተቀበልከን እናመሰግናለን። አሜን በኢየሱስ